ስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን መስከረም 22 የሚነበብ ስንክሳር የኮቶሎስና የእህቱ አክሱ ረፍት መስከረም 22 በዚች ቀን የፋርስ ንጉስ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ ለቅዱስ ኮቶሎስ ጣጦስ የሚባል ክርስቲያን ወዳጅ አለው ይህም ንጉስ ሳቦር እሳትን የሚያመልክ ነው ብዙዎች ምእመናን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም ይህም ጣጦስ በአንዲት አገር ላይ ገዢ ነበር እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑዕ ስቃይን እንዲያሰቃዩ ታዘዘው የንጉስ ልጅ ኮቶሎስም ይህንን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉስ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህንን ተአምር ባየ ጊዜ እጅግ አድንቆ ጣጦስን፣ ወንድሜ ሆይ ይህን ሥራይ እንዴት ተማርከውና አወቅክ? አለው። ጣጦስም ይህ ከሥራይ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር አለ እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሠራ እችላለሁን? አለው። ጣጦስም እንዲህ ብሎ መለሰለት በእርሱ ካመንክበት ከዚህ የሚበልጥ ተአምራት ታደርጋለህ። በዚያም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ አስራ ሁለት ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር የመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሥም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑዕ ሥቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ትሸነግለው ዘንድ አባቷ ልኳታልና። እሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትን ማስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድር በውስጣቸውም ያለውን ሁሉ ከፈጠረ ከጌታ የኢየሱስ ክርስቶስ በቀር ሌላ አምላክ የለምና አለችው። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩዋ ታዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስ ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው፣ ሥጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ሥጋውንም ወደ ሶስት ቆራረጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊል በመንግሥተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕትነትን ሥጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራ ወራትም እስኪፈጸም ድረስ በመልካም ቦታ አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆች ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለዩልዮስ። በዚችም ቀን የከበረ ዩልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋህስ ከሚባል አገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለሥጋቸው እንዲያስብ ገድላቸውንም እንዲጽፍ ሥጋቸውንም ገንዞ እያንዳንዱ ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔር በመኳንንቱ ልብ መታወርን ስላመጣ ለሰማዕታት ይህንን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም፣ ስለ ጣዖት አምልኮም አያስገድዱትም ነበር። ጽሕፈትም የሚያውቁ ሦስት መቶ አገልጋዮች አሉት። እነርሱም የሰማዕታት ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል፣ በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርቁታል። እንዲህ ብለውም ትንቢት ይናገሩለት ነበር፣ አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለህ፣ ከቅዱሳን ሰማዕታትም ጋር ትቆጠራለህ። የካሃዲው ዲዮ ቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዩልዮስ ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወደ ቅዱሳን ሰማዕታትም ትንቢት እንደ ተናገሩለት በመኮንኑ ፊት ስለ ከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይን ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዩሊዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውንም አፏን ከፍታ ሰባ ጣዖታትን መቶ ሰላሳ የሆኑ ካህናቶቻቸውን ዋጠቻቸው። በዚያም ጊዜ ቅዱስ ፊሊዮስ አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቹ ጋር ጠፍተው አገኟቸው። በዚያም ያሉ ሕዝቦችም ይህንን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደ ጠፋ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዩልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዩልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖታቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው፣ መብራቶችና በስዕሎችም ዘንባባ አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ኢልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ። ሽልማታቸውንም፣ ዘንባባውን፣ የጣዖቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩቸው። የጣዖታቸውንም ድካማቸውን አወቁ፣ እንዲህም አሉ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዩልዮስ ጠዋት ወደሚባል አገር ሄደ። ከእርሱም ጋር የገምዱኒ መኮንንና የአትሪብ መኮንን አሉ። የጠዋ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመነና እንዲህ አለው ገድሌን ፈጽምልኝ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም እኔ አላሰቃይህም በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ ዩልዮስም አምስት መቶ የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዲያስፈሩ አዘዛቸው። በዚያም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ የሁላችንም ራሶቻችንን እንዲቆርጡ ካላዘዝክ እኛ እንገላሃለን አሉት። ዳግመኛ ምርኩስ መንፈስ እንዲጫንበት ቅዱስ ዩልዮስ አዘዘው። ወዲያውኑ በመኮንኑ እስክንድሮስ ላይ ተጫነበት። በዚያም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታት ቆረጧቸው። እኒህም ቅዱስ ዩልዮስ፣ ልጁም ቴዎድሮስ፣ ወንድሙ ዮኒያስ፣ አምስት መቶ አገልጋዮች፣ የገምዱኒና የአትሪ መኮንኖች፣ ብዙዎች ህዝቦችም የሁሉም ቁጥራቸው አንድ ሺ አምስት መቶ ነው። በዚያች ቀን ከቅዱስ ዩልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የቅዱስ ዩልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድሪያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሐስ ከሚባል አገር ነው። በአማረ ቦታ ውስጥ ማኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቆች ተአምራትን ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የባላን መታሰቢያ። በዚችም ቀን የሰማዕት ባላን መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸምን ለሉል እግዚአብሔር ክብር ምስጋና ይሁን፣ መቼም መች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 22 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።